መጀመሪያ ቤት ውስጥ ያለውን ችግር ከመፍታት ነው የሚጀምረው፣ ወይስ ውጭ ያሉትን ነገሮች ከማስተካከል? እኔ የማስበው ቤት ውስጥ ከማጽዳት ነው። ቤቱን አጽድታችሁ፣ ቤቱን አሳምራችሁ አረ ሩታዬ፣ ምን ጥያቄ ያለው የቤት ውስጥ ችግር መፍታት ነዋ። የውጭውማ ይደረስበታል። ለቤት ሳያስተካከሉ ውጭ ላይ እንዴት ተብሎ ሩታዬ። በመጀመሪያ የኔ አበባ፣ የኔ ጨረቃ፣ የኔ አንበሳ ማለት ነው እንኳን ደና መጣሽልን፣ ተናፍቀሽ ነበረ። እንኳን ደህና መጣሽ ስለመጣሽ እጅግ በጣም ደስ ብሎኛል ነገር ግን እኮ ይሄ ሁሉ ይሄ ሁሉ ነገር እኮ እኛ ተናግረን ነበረ መች ሰማን ይሄ ዘረጦ ባልሽን ማለት ነው ተው እባክህ አብርሃም የቤቱን አስተካክል እንዶ የቤቱን ሳታስተካክል እኮ የውጭውን አታሯሩ ስንለው መች ሰማን አይ ለነገሩ እሱን ብቻ አይደለም እናቴ ያዘረጦስ ወንድሙ ወንዷ ወንድ ሁን እንደ ወንድ ቆፍጠን በል ምናምን እያለው የውጭን እንዲያስተካክል እኮ ነው ያደረገው እንዲያስተካክል መች ሰጠው። ለማንኛውም ዛሬ እንሄድባቸዋለን የሁለት ወንድማማቾቹ ማለት ነው። በተለይ በተለይ ደግሞ ሩታ በመጣቷ እጅግ በጣም ደስ ብሎኛል። ትላንትና በእንደዚህ ሁኔታ አበባ መስላ መታልናለች ማለት ነው። ሌላው ነፂንም መታ ነበረ ማለት ነው። እንግዲህ ትናንትና ጸጽቶኛል እንደዚህ ሆና ሩታ ርጉዝ ሆና እንደዛ በማድረጌ ተጻጽቻለሁ የእናቴ ምንባ ምናምን ጠረር እያለች ነበረ። ለማንኛውም እሷ እንሄድባታለን። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤት ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫ ቤተሰብ ይሆኑ ከዚሁ ይህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ ያላደረጋችሁኝ አሁን ሰብስክራይብ አድርጉኝ። በዚህ አጋጣሚ እጅግ በጣም አድርጌ ከልቤ ነው ማመሰግናችሁ ማለት ነው። ክበሩ ላይ ሰብስክራይብ አድርጉኝ ስል ትናንትና እጅግ በጣም ብዙ ሰው ሰብስክራይብ አድርጎኛል። አሁን ሰብስክራይብ አድርጉኝ። በዚህ አስራ አምስት በዚህ ሳምንት ሀያ ሺ ያስገቡኝ። ግን በጣም ይቅርታ ስለጨቃጨኳችሁ ማለት ነው። በቃ ልበ ቀና የሆነ ሰው እኔን የሚወደኝና የሚያከብረኝ ብቻ ሰብስክራይብ አድርገኝ በእርግጥ ብዙ ሰው ይከታተለኛል ነገር ግን ሰብስክራይብ ካደረገኝ ይልቅ ያላደረገኝ ነው የሚበልጠው ማለት ነው እንዲያው አይከፈልበትም እኮ ክፍያችሁ ምንድነው መልካም ልብ መልካም በቃ ቀና ልብ ያለው ማለት ነው ሶ ሰብስክራ አድርጉ፣ በባዶ አትከታተሉኝ ነው የምለው ማለት ነው። ወደ መጣሁበት ወደ ገደለው ስገባ ውየሩ ታይ ቪዲዮ ነው መግቢያችሁ ላይ ያችሁት ማለት ነው። እንግዲህ ትላንትና ስለ አብርሃም ነገር እየተናገረች ነበር። ለአብርሃም መልስ ሰጠዋለች ማለት ነው። ያው የቤታችንን ችግር ሳናስተካክል የቤታችንን ችግር ቦታ ቦታ ሳናሲዝ ውጭን ወጥቶ የውጭውን ችግር ማስተካከል አያስፈልግም። ቤታችን በመጀመሪያ ማስተካከል ቤታችን ማጽዳት፣ ቤታችን ቆሽሾ እንዴት የውጭ ላይን እናጸዳለን? ብላ በጽዳት መልክ በቆሻሻን መልክ በደም በአርጋ እንዲገባን አድርጋ በግሊኮስ በመርፌ ነው የሰጠችኝ ማለት ነው የሰጠችኝ አይደለም። ምን በወጣኝ እኔ ምን በወጣኝ? ለባሏ ነዋ የሰጠችው ለአብርሃሜ ለዘረጦ ማለት ነው ለሱ ነው ሲያንዘራጣ ማለት ነው። ለማንኛውም ሩታዬ ትላንትና የተናገረችው በሙሉ የኛ ጥያቄ ነበር ሰሞኑ አንድ ሁለት ሶስት አ በክፍል ፋይ ነው ቪዲዮ የሰራንበት አብርሃም ማለት ነው። እባክህ የቤትህን ችግር ፍታ። በመጀመሪያ ከሚስትር ያለው ችግር ፍታ፣ ከዛ በኋላ ውጭውን ማስተካከል ያለብህን ነገር ታስተካክላለህ እያልን ነው ነበር። ነገር ግን አልሰማንም ማለት ነው። አልሰማንም፣ ዘራፍ እያለ ነው። ለማንኛውም ሩታዬ በድጋሚ ስለመጣሽ እጅግ በጣም ደስ ብሎኛል። በእርግጥም ተናግሬያለሁ እኔ ማለት ነው፣ ቤተሰብ ተናግሬያለሁ አይደለም። ምናልባት የሰማችን ካላችሁ ማለት ነው ሩታዬ እንኳ እስከ ዘጠኝ ወር ድረስ ወይም እስከምትወልድ ድረስ ስማ አትቀርም። በዚህ ሳምንት ውስጥ ትመጣለች። አያስችላትም። እጅግ በጣም ብዙ የሚወዷትና የሚያደንቋት ቤተሰቦች አሏት። ስለዚህ ትመጣለች ብዬ ነበረ። ባልኩትም መሰረት መጥታለች ማለት ነው። ሌላው ትናንትና አንዳንዶቹ ሲያናድዱኝ እንዳሁን ቁርጣችሁን እወቁ። ሩታዬ ወደ ቤተሰቧ አይደለም የሄደችው። ያለችበት ቦታ እውነት ለመናገር እኔ ያውቃለሁ የት እንዳለች ማለት ነው። ሆዳችሁ ቁረጣችሁ። እኔማ አልነግራችሁ። ልክ ከቤት እንደወጣች ነበረ የተነገረኝ ማለት ነው የት እንደሄደች። እና ለማንኛው ሩታዬ ግን የት ነው የቀረጽሽው ቀረጻ ማለት ነው? የት ነው ግን የት አካባቢ ነኝ እንኳን አውቂያለሁ የት አካባቢ እንደሆነ ማለት ነው። ለማንኛውም ይመችሽ። እንደዚህ ፏ ብለሽ ስለመጣሽልን እጅግ በጣም ደስ ብሎና፣ አሁንም እንዳትቆርጪ። ለምንድነው የምትቆርጪው? እንዲያውም አትቆርጪ አሁንም ቤትሽን ለማስተካከል ሰላም ለማውረድ ሞክሬን እናት። በዚህን ሰዓት አንቺ የምትበሳጭበት ሰዓት ሳይሆን ትሪት የምትደረጊበት ሰዓት ነው ማለት ነው። ሚንከባከብሽ ሰዓት ማለት ነው። እርጉዝዬ እያለ እያዝናናሽ አብርሃም ማለት ነው። ምን ያዝናናሻል? ይሄ ዘረጦ ዝርጥርጥ ማለት ነው። አንዴ ከነፃነት ጋር እሸሼ ገዳሜ ይላል፣ አንዴ ከፅጌ ጋር እሸሼ ገዳሜ ይላል። ይኸው አታንዘራት አብርሃም ማለት ነው። እውነቴን ነው የምልህ እኛ እንዞርብሃለን ለማንኛውም ማለት ነው እና ተንከባከባት ሚስትም ማለት ነው። ሰዓት ቆርጥ፣ ጊዜ ሴት ልጅ ከቆረጠች፣ እውነት ይነውላችሁ ሴት ልጅ እስከምትቆርጥ ድረስ ነው እንጂ ከቆረጠች መመለሻ የለትም፣ እንዶ በመጀመሪያ የተጓዘችበትን መንገድን ተመልሳ መጥታ አትጓዝበትም። ግን እስከምትቆርጥ ድረስ ከዛ ቤት እስከምትወጣ ድረስ ግን ትችላለች ማለት ነው። ችላ ችላ፣ ግን አንድ ቀን ያፈነገጠች ቀን ግን መመለሻ የላትም። ለማንኛውም ተማርበት አብርሃም ማለት ነው። እኛ ብዙ ጊዜ አንድም ቪዲዮ አይደለም ሁለት ሶስት ቪዲዮ ሰርተንብሃል ማለት ነው። በመጀመሪያ ቤትህን አስተካከል፣ ከሚስትህ ጋር ሰላም አውረድ። ከዛ በኋላ ነው የውጭውን ማስተካከል የምትችለው የሰርጉንን ፕሮግራም ቢሆን ከነፃነት ጋር ያለውን ነገር ቢሆን ከሚስት ጋር ተነጋግረ ችግርህን ከፈታ በኋላ ነው ሁሉንም ይደረስበታል፣ እያልነው ነበር ማለት ነው። ያውኛም ያለው ነው። ትላንትና ሩታዬ እያንዳንዱን በምሳሌ አድርጋ በደንብ እንዲገባው ከጭንቅላቱ ሰርስሮ ከአእምሮ ሰርጾ እንዲገባ ያደረገችው ማለት ነው። ይመችሽና ሩትዬ ይህኒ ይሄኔ ስማርት ማለት ነው። የሆነት በጣም እኮ ነው የምወዳት አቦ እሷ ብቻ ተስራው እና ቪዲዮ እሷ ብቻ ተስራ እውነት እና በመምጣት ሸንችግ በጣም ደስ ብሎኛል። ብዙዎቹ እንግዲህ ተጨናንቀው ነበረ። እስከምወልድ ድረስ አልመጣም ከልጄ ጋር ነው የምመጣው ስላለች ብዙዎቹ ተጨንቀው ነበር። ባክሽ ደብሮኛል፣ ቀለማ ምናምን እያለኝ ነበር፣ በውስጥም ማለት ነው፣ በኮመንትም። ልክ እንደዛ አይዟችሁ፣ አይደብራችሁ እያልኩኝ ነበረ። ያው እንደምትመጣ ስላወቁኝ ማለት ነው። ሌላው ምንድን ነው ያው ትላንትና እንትናም ትንሽ እንትን ብሎብናል ማለት ነው። ማነው ኤፍሬ ማለት ነው እነሱ እኮ ይታረቃሉ። እናንተ ናቸው አሽቀብጣችሁ በመሃል የምትቀሩጣለን። እንደው እነሱ ብቻ ይታረቁልን። ማነው የእነሱ መታረቅ ይጠላል ያለ ማለት ነው። እኛ አብርሃምም ወንድማችን ነው እንወደዋለን። ያው ችግር ሲኖርበት ሀሳብ፣ አስተያየት በነፃነት እንሰጠዋለን ማለት ነው። ሲያጠፋ እየገረፍ ነው እንገስጸዋለን ማለት ይህ እኮ ሶሻል ሚዲያ ነው። ኤፍሬ ምነካ ማለት ነው። ሩታም ልክ እንደዛው ማለት ነው። ስለዚህ እንደውም ታርቀው ፏ ብለው እንዲመጡልን ነው የምንፈልገው። ማንም በመካከል የሚቀር ማንም የለም ማለት ነው። አንተ ዘረጦ ዝርጥርት ማለት ነው። ባይሆን መጥተህ አንተ ዘራፍ እያል ካታስመስልብን እንደውም አንተ ነህ አስመሳይ ማለት ነው። አንተ ነህ አስመሳይ። እንደውም ይቅርታ ጠይቅ፣ ለኦዲየንስም ለሩተም ይቅርታ ጠይቅ። አንተ ዘረጦ አንተ ነህ ለዚህ እንደውም ያበቃቸው ማለት ነው። ሂጂ ሂጂ ስትላት ከቤት አስወጣት። ሌላው ነፂ ናት ማለት ነው። ነፂ ትላንትና እንግዲህ ተጸጽቻለሁ፣ እንደዛ ማድረግ አልነበረብኝም፣ እኔ አዲስ አበባ ሂጂ ሁሉንም የሚያስተካክል መስሎኝ ነበር ምን ነው አብርሃም እንዴ፣ እቃ የመሰለ መርካቶ እቃ የመሰለ ይዘሽ ወደ ቡታጀራ ምትሄጅ ይመስሎች ነበረ? እዚ ኮ ባለት ዳር ነው እያልንሽ ነበረ። ለማንኛውም ያው ተጸጽተሽ ጥፋትሽን ስላወቅሽ እጅግ በጣም ደስ ብሎኛል ማለት ነው። ነገር ግን በዚህ አጋጣሚ ማለት ነው አሁን ብትጸጸቺ ምንድን ነው ትርፉ? ምንድን ነው ዋቀው ማለት ነው። ምክንያቱም ተጸጸሽም አልተጸጸሽም ለእኔ ያው ነው ነፃነት። ምክንያቱም ሴትነትሽን ዝቅ አድርገሻል። ራስሽ ተሰድበሻል። ቤተሰብሽን አሰድበሻል። አባትሽ እናትሽን፣ ወንድምሽን አሰድበሻል ማለት ነው። በስነ ስርዓት ወደ ሶሻል ሚዲያ ብትመጪ እንድዚህ አይነት ስድብን አትሰደቢ ነበር። ምክንያቱም ያደረግሽው ስራ በጣም ነው የሚያስጠላው። ይሄ በቃ ሴትነት እንደ ማርከስ ይሄ ወንዶች እንደ ጠረረባቸው አይነት ነው። ራስሽን ያረከሹ ማለት ነው። እርግጠኛ ነኝ እኔ አብርሃምን ወደሹ አይደለም አፍቅረሹ አይደለም የመጣሹ ማለት ነው። በአቋራጭ ፌመስ ለመሆን ፈልገሽ ነው የመጣሹ ማለት ነው። ሴቶች እየተማሩ በእንደዚህ አይነት መልኩ መጣችሁ፣ ራሳችሁንም ቤተሰቦቻችሁንም ዝቅ ከምታረጉ ማለት ነው እንደኛ አዝግማችሁ መድረስ ያለባችሁ ቦታ ላይ ብትደርሱ ነው የሚሻላችሁ ማለት ነው። እኔ እኮ በአሁን በአብዛኛው ማለት ነው አሁን ሰዓት ላይ የምትመጡ ሴቶች፣ ሶሻል ሚዲያ ላይ የምትመጡ ሴቶች በሚያስጠላ መልኩ ነው። ሳታፈቅሩ አፍቅር ያለው ብላችሁ ከአንድ ወንድ እየተንጋተታችሁ ትመጣላችሁ። የሆስፒታል በሽተኛ መሰለ ተደጋግፋችሁ ትመጣላችሁ ማለት ነው። ግማሾቻችሁ ደግሞ የሆነ ነገር እንደተደረጋችሁ አይነት በቃ ለምንድን ነው ነገኝ የሚጸጽታችሁ አይነት ቪዲዮ እየሰራችሁ የምትመጡት? ጸጽተኝ ብለሽ ትላንትና እያለቀሽ ነበረ። ወንድሜን አሰደብኩኝ፣ እናቴን አሰደብኳ። ምን ፋይዳ አለው ከተሰደብሽ በኋላ? አሁን እኮ እስከ መጨረሻው ቪዲዮሽን የፈለገውም ጥሩ ነገር ብሰሪ እኮ እንደተሰደብሽ ሴትነትሽን ዝቅ እየተደረገ ነው የምትሄጅው ማለት ነው። ለማንኛውም በነፃነት በአንዳንድ እህቶቻችን ተማሩ። አሁን ላይ የምትመጡ ሴቶች ማለት ነው ወደ ሶሻል ሚዲያው የምትቀላቀሉ ባይሆን መልካም ነገር ሰርታችሁ በጥሩ ነገር እንድትታወቁ እራሳችሁንም ቤተሰባችሁንም የምታስከብሩበትን ቪዲዮ ስሩ። ነገ የምትጸጸቱበት ልጆቻችሁ ሲያዩት የሚያፍሩበት ስራ ይዛችሁ አትምጡ፣ ውዶችዬ። በተረፈ ሰላማችሁ፣ አላብዛልኝ። ወዳችኋለሁ ባይ